አሁን በህይወታችሁ ላይ እግዚአብሔር የተናገራችሁ ነገር ያ ሸክም ምንድን ነው? ያንን ሸክም ሳትፈጽሙ ለሌላ ድምፅ የምትጠብቁ ሰዎች አላችሁ። እመኑኝ ነው የምላችሁ፣ ያ ድምፅ አይመጣም። ዝም እግዚአብሔር ለልጆቹ ሁሉ ድምፁን መናገር ይፈልጋል። እናንተ እሱን ድምፅ ከምትፈልጉት በላይ ድምፅን መስማት ፈልጋለሁ ጌታ ሆይ ከምትሉት በላይ እሱ ሊያወራችሁና እሱ ድምፁን ሊሰጣችሁ ተዘጋጅቷል። መዘጋጀት ብቻ አይደለም፣ በየጊዜው ድምፁን ይሰጣቸዋል። ወይኔ እግዚአብሔር እንደዚህ ተናግሮኝ፣ በመንፈሴ እንደዚህ አይቼ፣ እንደዚህ አይነት ህልም አይቼ፣ እንደዚህ አይነት ራእይ አሳይቶ፣ የሆነ ነብይ እኮ መጥቶ እንደዚህ ብሎ ተናገረ። ኢንተርቴን ብቻ ነው፣ ደስታ ብቻ ነው። ያንን ድምፅ ሲሪየስ ላይ ወስዱት። እግዚአብሔር እንድትናገሩ የሚፈልገው ነገር አለ፣ እንዳትናገሩ የሚፈልገው ነገር አለ። የሆነ ድምፅ ሲሰማሁ ሁሉም ሰው ሄዶ ሮጦ መናገር ነው የሚፈልግ። ለዚህኛው ሰውዬ ምናልባት እናንተ ውስጥ የመጣው ድምፅ እግዚአብሔር ይወድሃል ሊሆን ይችላል። ያቺን ድምፅ ተናገሩት። ያቺ ድምፅ የዛን ሰው ህይወት ልትቀየር ትችላለች። ሻሎም ሻሎም ማይ ፋሚሊ፣ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ሁሉ መልካም ዛሬ ወደ እናንተ በጣም ድንቅ የሆነ ትምህርት ይዤ መጥቻለሁ። በዚህ ትምህርት ውስጥ እግዚአብሔር እንደሚያስተምራችሁ፣ እንደሚናገራችሁ አምናለሁ። የዛሬን ትምህርት በህይወታችሁ ላይ አፕላይ ካደረጋችሁት የእግዚአብሔርን ድምፅ በኃይል ትለማመዳላችሁ። የእውነት ነው ምላችሁ። ስለዚህ ዛሬ የምነግራችሁን እነዚህ ሶስት ጥበቦች፣ ሶስት ሚስጥሮች በህይወታችሁ ላይ ሲሬስ ከሆናችሁና አፕላይ ካደረጋችሁ እግዚአብሔር በኃይል ድምፁን ወደ እናንተ ይልካል። የእውነት ነው የምነግራችሁ። ከእናንተ የሚጠበቀው ግን ለሌሎች ለብዙዎች መድረስ ስላለበት ሼር ማድረግ፣ ላይክ ማድረጋችሁን ዝም ብላችሁ የምታዩ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ አይኖቻችሁን የሚከፍት ትምህርቶች ስለሚለቀቁ ማለት ነው። ሌላ ደግሞ መናገር የምፈልገው በየሳምንቱ ቅዳሜ ከዘጠኝ ሰዓት ጀምሮ ፕሮግራም አለ። በዚህ ፕሮግራም ላይ ብዙዎች እየተጽናኑ ነው። ጥልቅ የሆኑ ትምህርቶችን መገለጦችን እየተማሩ ነው። ስለዚህ የምትችሉ በሙሉ አዲስ አበባ እና ዙሪያ ላይ ያላችሁ ሁሉ ማለት ነው ሁል ጊዜ ቅዳሜ ከዘጠኝ ሰዓት ጀምሮ አስደናቂ የሆነ ፕሮግራም አለ። ሰዎች በትንቢት እየተጽናኑ ነው። ብዙዎች በመንፈስ ኃይል እየተሞሉ ነው የመገለጥ ትምህርቶችን እየሰሙ ነው፣ በጣም እየተባረኩ ነው። ስለዚህ የምትችሉ አዲስ አበባ ዙሪያ ያላችሁ በሙሉ ቀዳሜ ዘጠኝ ሰዓት ቦታው ደግሞ 22 ከመክሊት ሕንፃ ጀርባ ነው። የምትችሉ በሙሉ ኑና ተባረኩ፣ እግዚአብሔር በኃይል ስለሚያገኛችሁ ማለት ነው። ቀጥታ ወደ ትምህርቴ ልግባ። የእግዚአብሔርን ድምፅ እንዳትለማመዱ የሚያደርጓችሁን ነገሮች ነው ዛሬ የምነግራችሁ። ከዚያ በፊት ግን አንድ እንድታስተውሉና መናገር የምፈልገው ነገር ማለት ነው። የእግዚአብሔር ድምፅ ለልጆቹ ሁሉ እየተለቀቀ ነው። እግዚአብሔር ለልጆቹ ሁሉ ድምፁን መናገር ይፈልጋል። እናንተ የእሱን ድምፅ ከምትፈልጉት በላይ ድምፅህን መስማት ፈልጋለሁ ጌታ ሆይ ከምትሉት በላይ እሱ ሊያወራችሁና እሱ ድምፁን ሊሰጣችሁ ተዘጋጅቷል። መዘጋጀት ብቻ አይደለም፣ በየጊዜው ድምፁን ይሰጣችኋል ነገር ግን እናንተ የእሱን ድምፅ ሲሪየስሊ ስለማትወስዱት ነው። የእውነት ነው ብላችሁ ይሄ ነገር ከገባኝ በኋላ ለካ እግዚአብሔር በየቀኑ በየቀኑ ብቻ አይደለም በየሰዓታቱ ሊያወራኝ ይፈልጋል፣ ድምፁን ሊሰጠኝ ይፈልጋል። ምክንያቱም እሱ እየተናገረኝ ነው ማለት የኔ ህይወት እየጨመረ ነው ማለት ነው። ስለዚህ እግዚአብሔር በጣም ስለሚወዳችሁና ሊያወራችሁ ስለሚፈልግ ድምፁን ሁሉ ጊዜ ይለቅላችኋል። ድምፁን ግን እንዳትለማመዱ የሚያደርገው ምንድን ነው? የመጀመሪያው ድምፁ እንዳትለማመዱ የሚያደርገው ድምፅ ብቻ አይደለም፣ በመንፈስም ነገሮችን የማያሳያችሁ ምክንያት ማለት ነው። ብዙዎቻችሁ ድምፅ ስትሰሙ ወይም አዳዲስ ነገሮችን ስታርጉ፣ ኢንተርቴን ብቻ ነው የምታደርጉት። ምን ማለት ነው? ኢንጆይ ብቻ፣ ደስተኛ ብቻ ነው የምትሆኑት። ብዙዎች አሁን መጥተው ሲመሰክሩልኝ ወይኔ እግዚአብሔር እንደዚህ ተናግሮኝ፣ በመንፈሴ እንደዚህ አይቼ፣ እንደዚህ አይነት ህልም አይቼ፣ እንደዚህ አይነት ራይ አሳይቶኝ፣ የሆነ ነብይ እኮ መቶ እንደዚህ ብሎ ተናገረኝ። ኢንተርቴን ብቻ ነው፣ ደስታ ብቻ ነው። ያንን ድምፅ ሲሪየስ ላይ ወስዱት። እግዚአብሔር ስለተናገረኝ ከዚህ በኋላ እንደዚህ አደርጋለሁ፣ እንደዚህ አደርጋለሁ የሚል ኃላፊነት አይወስዱ። አብዛኞቻችሁ ኢቨን እናንተም ጋር ትላንትና ኮ እግዚአብሔር ተናግሮ ነበር። ደስታ ብቻ ኢንተርቴን ለማድረግ ብቻ። እግዚአብሔር ደግሞ ኢንተርቴን እንድታደርጉና ኢንጆይ ብቻ እንድታደርጉ ድምፁን አይልክም። ሲሪየስ አይደላችሁ። የእውነት ነው እምላችሁ። ለዚህ ነው አሁን ብሉይ ኪዳን ዘመን ላይ ሰታዩ ማለት ነው። አንድ ድምፅ መጣ ማለት አንድ ትንቢታዊ ቃል መጣ ማለት ሰው እንዳለ ሲሪየስሊ ነው የሚወስዱ ለዚህ ነው ነገስታት ሳይቀር ነቢይ እያሳደዱ የሚፈልጉት ነቢይ የለም ወይ በሀገሩ ነቢይ ምን አለ ለጦርነት እንውጣ ወይስ እንውጣ እያሉ ሲሪየስሊ ይጠይቃሉ ለዚህ ነው እግዚአብሔርም ድምፁን ሲሪየስሊ የሚሰጣቸው ማለት ነው ለመዋጋት ሲወጡ ማን ነው የሚጠይቁት እግዚአብሔር ነው የሚጠይቁት አይታችኋል የእግዚአብሔር ድምፅ በእነሱ ህይወት ላይ ይመጣ የነበረው ማለት ነው። ያን ድምፅ ሲሪስ ስለሚወስዱት ነው። ድምፁን ሲሪስ ያልወሰዱት ታይም ተመልከቱ፣ እግዚአብሔር ማለት ነው አሳልፎ ይሰጣቸዋል። እግዚአብሔር መናገር ያቆማል። ድምፁን ሲሪስ ያልወሰዱት ታይም ማለት ነው። እና የመጀመሪያው ብዙዎች ድምፁን የማይለማመዱበት ምክንያትና ፐርሰናሊ ለራሳቸው ድምፁን የማይሰሙበት ምክንያት ኢንተርቴን ስለሚያደርጉ ነው። እኔንን ጌታ ፐርሰናሊ ተናግሮኛል። ጌታ ሆይ ይህንን ማየት እፈልጋለሁ፣ ጌታ ሆይ ይህንን መስማት እፈልጋለሁ። አንድ ጊዜ ጌታ ለምን ብሎ ነው የጠየቀኝ። የእውነት ነው ነግራችሁ ይ ለምን፣ እኔ በዛንታይም ሰዎች አየን ስላሉ፣ ጓደኞቼ ሰማን ስላሉ፣ ሌሎች አየን ስላሉ ብቻ ነበር ምፈልገው ያንን ድምፅ ሲሪየስሊ መውሰድ ስለምፈልግ አይደለም። አንድ ጊዜ አስታውሳለሁ፣ እግዚአብሔር በራእይ እንዲናገረኝ ድምፁ እንዲያሰማኝ በተደጋጋሚ የምጸልይበት ታይም ነበረ። ጌታዬ ለምንድን ነው ማታሳይ? ለምንድን ነው እንትና እያየ እንትና እየሰማ? አልኩኝ። ከዛ በኋላ ላይ ያንን ቪዥን እግዚአብሔር ካሳየኝና ድምፅ ከሰማሁኝ በኋላ ቀጥታ ያደረኩት ሄጄ ለጓደኞች መናገር እንደዚህ ያየሁኝ እንደዚህ ይሰማሁኝ ምናምን ብዬ ማለት ነው ለጓደኞቼ ብቻ ኢንተርቴን ብቻ ነበር ያደረኩት። ከዛ በኋላ ላይ ያ ነገር ተፈጸመ። ያ ራይ ከተፈጸመ ያ እግዚአብሔር የተናገረ ነገር ከተፈጸመ በኋላ አዘንኩኝ። ለምንድን ነው ያዘንኩኝ? ኢንተርቴን ብቻ ኢንጆይ ብቻ ነው ያደረኩበት። ነገር ግን እግዚአብሔር ያንን ቪዥን ያንን ድምፅ ወደ እኔ ያመጣ ታይም እንድጠነቀቅ እንዳስጠነቅቅ ነበረ የዛን ታይም አዝኝ ነበር። ምን አለ በተናገርኩ፣ ምን አለ ዚህ ነገር ላይ ሲሪየስ በሆንኩኝ ብዬ ነበረ። ስለዚህ ማለት ነው አንድ ነገር አስተዋልኩኝ። እግዚአብሔር ለካ ድምፁን የሚለካው ራዮችን ወደኛ የሚያመጣው ሲሪየስሊ ለመናገር ነው እንጂ ዝም ብሎ ኢንተርቴን ለማድረግ አይደለም። ሶ የእግዚአብሔርን ድምፅ ሲሪየስሊ የምትወስዱት ከሆነና አባቴ ድምፅን መስማት እፈልጋለሁ ካላችሁ ያ ድምፅ ከመጣ በኋላ ሲሪየስሊ የምትወስዱት ከሆነ የእውነት ነው የምላችሁ፣ የእግዚአብሔር ድምፅ በህይወታችሁ እየጨመረ ይመጣል። ምክንያቱም ልጆቼ ድምጼን ሲሪየስሊ እየወሰዱት ነው። ኢቨን በህይወታችሁ ላይ ተመልከቱ፣ የእናንተን ቃል ሲሪየስሊ ለሚወስደው ሰው ሚስጥራችሁን ሳይቀር ነው የምትናገሩት። ነገር ግን ቃላችሁን ሲሪየስሊ የማይወስድ ሰው ማለት ነው ዝም ብሎ የሚቀልድበት ሰው ሚስጥራችሁ እንኳን አትናገሩ። በደንብ እየገባችሁ እንደሆነ አስባለሁ። ስለዚህ የእግዚአብሔርን ድምፅ ኢንተርቴን ለማድረግ ሳይሆን ሲሪየስ ሊውሰዱት የእውነት ውሰዱት። የእግዚአብሔር ድምፅ ይጨምራል። ሁለተኛው ነገር ደግሞ ማለት ነው እግዚአብሔር በህይወታችሁ ላይ የሚያስቀምጠው ሸክም አለ። ለምሳሌ በህይወታችሁ ላይ የሚቀመጠው ሸክም ማለት ነው አስር ሊሆን ይችላል። አስር ስላችሁ ለቢዝነሳችሁ፣ ለአገልግሎታችሁ፣ ለትዳራችሁ፣ ለቤተሰባችሁ፣ ለትምህርታችሁ፣ ለጓደኞቻችሁ በተለያየ ላይ የሚመጣ ድምፅ እግዚአብሔር ሸክም ያስቀምጣል። በእናንተ ህይወት ላይ ከሚያስቀምጠው አስሩን ሸክም የምትፈጽሙት ሁለቱን ብቻ ከሆነ የእግዚአብሔር ድምፅ በህይወታችሁ ላይ እየቀነሰ ይመጣል። አስሩን ሙሉ ሲሪየስሊ የሚፈጽሙ ሰዎች አሉ። ያንን በርደን ያንን ሸክም ሲሪየስሊ ወስደው የሚፈጽሙ ሰዎች አሉ። ለነዛ ሰዎች እመኑኝ፣ ብዙ ድምፅ እየጨመረ ነው ይመጣው። እኔ ፐርሰናል ላይፌ ላይ ስለተለማመድኩኝ ነው። ያ ሸክም ህይወቴ ላይ ስፈጽመው ማለት ነው፣ እግዚአብሔር በውስጤ ላይ ያስቀመጠውን በርደን ሸክሙን ስፈጽመው፣ እግዚአብሔር ሌላ ሸክም ሲሰጠኝ ያለ። ያንን ሸክም በህይወታችሁ ላይ ፈጽሙት። አሁን በሕይወታችሁ ላይ እግዚአብሔር የተናገራችሁ ነገር ያሸክም ሸክም ምንድን ነው? ያንን ሸክም ሳትፈጽሙ ለሌላ ድምፅ የምጠብቁ ሰዎች አላችሁ። እመኑኝ ነው ምላችሁ፣ ያ ድምፅ አይመጣም። ዝም ብሎ ያሸክም አይመጣም። ያንን ሸክም መጀመሪያ እግዚአብሔር የሰጣችሁን ሸክም አድርጉ። ዮናስ ምንድን ነው ያደረገው? ለነነዌ ህዝብ የተሰጠው ምን ነበር? ሸክም ነበር። ሄዶ ምን ሌላቸው? ንስሐ እንዲገቡ እንዲመለሱ ሸክም ተሰቶት ነበረ። ያን ሸክም ግን አልፈጸምም። ወደ ተርሴስ ነው ሄደው፣ ፈርቶ ወደ ተርሴስ ሄደ። በደንብ እንድትሰሙ ይፈልጋለሁ። ወደ ተርሴስ ሄደው ሌላ ድምፅ ሊናገር ነው፣ ሌላ ትንቢት መናገር ፈልጎ ሊሆን ይችላል። አይ እኔ ወደዚህ ህዝብ አልሄድም፣ ወደ ሌላ ህዝብ በራሱ ሄደ። እግዚአብሔር የጠራው ለተርሴስ አይደለም፣ ለነነዌ ነው። አሁን ሸክም ስላችሁ እግዚአብሔር መጥቶ ልጄ ሆይ እንደዚህ አድርግ ላይሆን ይችላል። መንፈሳችሁ ላይ የሚቀመጥ ሸክም አለ። ምናልባት ቸርቻችሁ ያላችሁበት ቸርች ላይ ሰርቭ እንድታደርጉ ሊሆን ይችላል፣ እንድታገለግሉ፣ ወይም መስጠት ያለባችሁን እንድትሰጡ ሊሆን ይችላል፣ ያችን ትንሿን በረከት። እናንተ ግን እየተታገላችሁ አልሰጥም እያላችሁ ያችን ባለመስጠታችሁ ምክንያት ሌላ ሸክም እግዚአብሔር ወደ እናንተ አያመጣም። ሌላ ድምፅ ወደ እናንተ አይመጣም። እናንተ ትንሽዬ የምትሏትን ሸክም ታዘዙ። እኔ በህይወቴ ላይ ጌታ እንዴት እንዳለማመደኝ ድምፁ ልንገራችሁ። እኛ ቤት የምትሰራ አንዲት ሴት ነበረች። የእውነት ነው፣ ከሱ ነው እግዚአብሔር ያስለመደ። ይቺ ሴት በብዙ አይነት እስራት ውስጥ ነበረች። ህልሞቿ ትክክል አልነበሩም። በጣም ትጨነቅ ነበረ። በመንፈስ አይነት እስራት ውስጥ ተይዛ ነበረ። አስታውሳለሁ ይሄ ዘጠነኛ ክፍል ላይ እያለሁኝ ነበረ። ስለዚህ ይችን ልጅ እግዚአብሔር እኔ ውስጥ ሸክም አድርጎ ነው ያስቀመጠው ለዚች ልጅ መጸለይ። ገና ልጅ ነበርኩኝ። ይችን ልጅ ተከታተየ፣ ቸርች መውሰድ። እችን ሴት እግዚአብሔር ለእኔ ህይወት ላይ ሸክም አድርጎ አስቀምጧት ነበረ። ልጅቷ ይህንን አድርጊ ስላት አትሰማም ነበረ። ብዙ የሚያናድዱ ነገሮች ነበሩ። ነገር ግን ሸክሙ ሊለቀኝ አልቻለ። ቸርች ስወስዳት አሁንም መንፈስ ሲጮህ፣ ቸርች ስወስዳት አሁንም መንፈስ ሲጮህ፣ የሚደክም ነገር አለ፣ የሚያደክም ነገር አለ። ከዛ በኋላ ላይ የዚች ልጅ ሸክም ግን ከህይወቴ ላይ አልወረደም ነበር። ስለዚህ ምንድን ያደረግኩት አሁንም ቸርች ስወስዳት ስጠሊላት ቤቴ አጋንንቶች መገለጥ ጀመሩ። እኔ ራሴ እየጸለይኩኝ ራሴ መጸለይ እየጾምኩኝ ለዚህች ሴት ስጸልይላት አጋንንቶች ይጮኻሉ፣ መንፈስ መገለጥ ጀመረ። አሁን እግዚአብሔር የሆነ ከፍታ ላይ እያስገባኝ መጣ ማለት ነው፣ ምክንያቱም ለዚህ ሸክም እየታዘዝኩኝ መጣሁ። ለመጀመሪያ ጊዜ በህይወቴ ላይ መንፈስ ማስወጣት ማስጮ የጀመርኩት ከዚህ ሴት ነው። መጀመሪያ ላይ ግን ኢግኖር አድርጌ ቢሆንና ይህን ሸክም ቸላ ብዬ ቢሆን ኖሮ ጊዜ ይረዝም ነበር። መንፈሱን ሳስወጣው ሳባር፣ ሌላ ደግሞ ቸርች ስወስዳት ከዚች ልጅ ሙሉ ለሙሉ ነፃ መውጣት ጀመረች። አጋንንት ማስወጣት የጀመርኩት የተለማመድኩት ከዚች ሴት ነው። ከዛ በኋላ ነው ብዙ ቸርቾች ላይ ብዙ ሰዎች ላይ አጋንንቶችን ማስወጣት የለመድኩት ማለት ነው። አይታችኋል? ይህችን ሸክም ስለታዘዝኩኝ እግዚአብሔር ሌሎች ሸክሞችን ወደ እኔ ያመጣ፣ ሌሎች ነፃ የሚወጡ ሰዎችን ወደ እኔ ማምጣት ጀመረ። አሁን ብዙዎቻችሁ እግዚአብሔር በእናንተ ውስጥ ያስቀመጠውን በርደን፣ ሸክም መታዘዝ ስትጀምሩ፣ ሌላ ድምፅ፣ ሌላ ሸክሞች ወደ እናንተ መምጣት ይጀምራሉ። እመኑ። ይህንን አድርጎ አሁን እግዚአብሔር የሰጣችሁን ነገር አሁን ታዘዙት። ያችን ሸክም አድርጓት። ከዛ በኋላ ላይ ሌላ ድምፅ ሲጨምር ታዩታላችሁ። ሶስተኛው ነገር ደግሞ ያያችሁትን ሁሉ ሄዳችሁ የሰማችሁትን ሁሉ ሄዳችሁ አትናገሩ። እግዚአብሔር እንድትናገሩ የሚፈልገው ነገር አለ፣ እንዳትናገሩ የሚፈልገው ነገር አለ። የሆነ ድምፅ ሲሰማሁን ሁሉም ሰው ሄዶ ሮጦ መናገር ነው የሚፈልገው። አትናገሩ እግዚአብሔር ሚስጥር ለእናንተ የሚሰጣችሁና ራሳችሁ እንድትለማመዱት የሚፈልገው ነገር አለ። ያንን ሄዳችሁ ስትናገሩ አንዳንዶቻችሁ ምናልባት ጊዜው ያልደረሰ ነገር ስለሆነ ሌላ ሰዎችን ልታጠፉ ትችላላችሁ፣ ወይም ደግሞ የብዙዎችን ነገር ልታበላሹ ትችላላችሁ። ስለዚህ ማለት ነው እግዚአብሔር የሚሰጣችሁ ነገር ቶሎ ብላችሁ አትናገሩ። ጌታ ሆይ ጊዜው ነው ወይ ብላችሁ መጠየቅ ጀምሩ። ይህንን ነገር እንዳደርግ ፈቃደ ነው ወይ ሰዓቱ ነው ወይ ብላችሁ ጠይቁ። ያያችሁትን የሰማችሁትን ነገር ዝም ብላችሁ አትናገሩ። አንዳንዶቻችሁ ችኩል ስለሆናችሁ፣ ራሳችሁ መቆጣጠር ስለማትችሉ ማለት ነው እግዚአብሔር አይናገራችሁ። ስለዚህ የምነግራችሁ ነገር ተቆጣጠሩ፣ ራሳችሁ ለራሳችሁ ማስቀረት ልመዱ። ይቺ አጭር ብትሆንም በጣም ፓወርፉል ነች። ካለዚያ እግዚአብሔር ለብዙ ጊዜ ዝም ይላችኋል። ምክንያቱም ራሳችሁን ስለማትቆጣጠሩ ሴልፍ ኮንትሮል የላችሁ ራሳችሁን ተቆጣጠሩ። ከዚሁ ጋር አያይዤ አሁን ከነገርኳችሁ ከሶስተኛ ድምፅ ጋር ግን አያይዤ የምነግራችሁ ነገር መናገር ያለባችሁንም ነገር እግዚአብሔር ሲናገራችሁ መናገር መለማመድ አለባችሁ። መናገር የማይችሉ ሰዎች ማለት ነው እግዚአብሔር ተናገሩ እያላቸው፣ ቅድም በነገርኳችሁ ተቃራኒ ማለት ነው። መናገር እያለባችሁ ደግሞ የማትናገሩ ከሆነ እግዚአብሔር ማለት ነው ህይወታችሁ ላይ ያንን ድምፅ እየጨመረ አይመጣ። ህይወታችሁ ላይ የእግዚአብሔር ድምፅ እየጨመረ አይመጣ፣ መናገር ያለባችሁ ነገር ሳትናገሩ የምትቀሩ ከሆነ ማለት ነው። ለዚህኛው ሰውዬ ምናልባት እናንተ ውስጥ የመጣው ድምፅ እግዚአብሔር ይወድሃል ሊሆን ይችላል። ያቺን ድምፅ ተናገሯት። ያቺ ድምፅ የዛን ሰው ህይወት ልትቀየር ትችላለች። እኔ እግዚአብሔር ያለማመደኝ በትናንሽ ድምፅ ነው። ሂድና ለልጄ እንደምወደው ንገረው በቃ ይችን ድምፅ ብቻ። በዚህ ድምፅ ነው እግዚአብሔር ያለማመደ። ይችን ድምፅ ማድረግ ሲጀምር መታዝ ሲጀምር፣ ሌላ እግዚአብሔር ድምፅ በህይወቴ ላይ እየጨመረ መጣ። የዚህን ሰው ህይወት የቱ ጋር እንደተቸገረ የቱ ጋር ልቡ እንደተሰበረ ብዙ ነገር እግዚአብሔር ብዙ ሚስጥሮችን እየገለጠ መጣ። ያስጀመረኝ ግን ከዚህ ከትንሽ ያ ነገር። ስለዚህ አንዳንዶች ጋር አንዳንዶቻችሁ ጋር ያ ድምፅ ይመጣል፣ ግን ያችን ድምፅ አትናገሯትም። ትፈራላችሁ። ስለዚህ ፍርሃት የእግዚአብሔር ድምፅ በእናንተ ህይወት ላይ በኃይል እንዳይንቀሳቀስ እያደረገው ነው ማለት ነው። ብዙ ወጣቶች መጥተው ይጠይቁኛል፣ እንደዚህ አይነት ድምፅ ግን እየመጣ ነው። ሂድና ቶሎ ተናገሩ። ያንን ድምፅ መናገር ሲጀምር፣ ያ ድምፅ እየጨመረ በህይወቱ ላይ ይመጣል። በህይወታችሁ ላይ ድምፅ እንዲጨምር የምትፈልጉ ከሆነ ተናገሩት። መናገር ያለባችሁ ነገር መናገር፣ የለባችሁን ደግሞ አትናገሩ። በነዚህ ምክንያት ማለት ነው የእግዚአብሔር ድምፅ በህይወታችሁ እየጨመረ ይመጣል። ይሄ ትምህርት እንደባረካችሁ እንደጠቀማችሁ አምናለሁ። ከተባረካችሁ በጌታ ፍቅር ኮሜንት ላይ ማየት ትፈልጋለሁ። ላይክ ማድረጋችሁ እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ።